ወራቤ ዩኒቨርሲቲ ለሶስተኛ ጊዜ ነው ይህ ኮንፈረንስ የሚያደርገው። ወራቤ ዩኒቨርሲቲ ከአዲስ ከሚባሉ ዩኒቨርሲቲዎች መካከል አንዱ ነው። አስራ አንድ ዩኒቨርሲቲዎች አሉ፣ ከዚ ውስጥ አንዱ ነው። አዲስ ከመሆኑ አንጻር ሌት ኮመርስ አድቫንቴጅ ከዚ በፊት የነበሩ ችግሮችን ከግምት ከቶ የሚሰራ ዩኒቨርሲቲ ነው። ይሄ ደግሞ ምርምሩ ላይም እንደዛው ነው የሚሆነው። ሀገራችን ውስጥ ምርምር ሲሰሩ ደጉት ከዩኒቨርሲቲ በሚወጡ የምርምር ውጤቶች እኛ ሀገር ያልተለመደም ነበር። አሁን ግን እንደ አዲስ ዩኒቨርሲቲ የማለማመድ ስራዎችን ይሰራል። ሀገር የምታድገው፣ ሀገር የምትበለጽበው ከዩኒቨርሲቲ በሚወጡ የምርምር ውጤቶች ነው። ምርምር ኖርማል የሚሰራው ችግሮችን ሶልቭ ለማድረግ ነው። ችግር ሶልቭ ተደረገ ማለት ውጤት ይመጣል ማለት ነው። ውጤት ይመጣል ማለት ነው። ስለዚህ ትኩረት አድርገን እየሰራ ነው ያለው ምርምር ላይ ነው፣ ኢኖቬሽን ላይ ነው። እነሱ ደግሞ እንደ ሀገር ለእድገት ወሳኝ ናቸው። እነሱ የመጠቀም ችግር አለ። አሁን ትምህርት ሚኒስቴርም ትኩረት ሰጥቶት ሀገር በቀል እውቀት ላይ ትኩረት ሰጥቶት በኬፒአይ ደረጃ አስቀምጦት እየሰራ ነው ያለበት ሁኔታ ነው ያለው እና ለምሳሌ እንደ ስልጤ ዞን ሴራ ይባል እውቀት አለ። የኮንፍሊክት ሪዞሉሽን እውቀት ነው። እዛ ላይ እየሰራን እንገኛለን። በርካታ ችግሮችን እንደ ሀገር ሶልቫ ስለሆነ ማለት ነው። እንደዚህ አይነት በርካታ የሆኑ ሀገር በቀል እውቀቶች አሉ። እንደ ዩኒቨርሲቲ ወስድ የሚሰራበት ያለንበት ሁኔታ ነው ያለው እና በቅርብ ጊዜ እውነቱን ለመናገር ውጤት እናመጣለን። በርካታ በቁጥር ለመናገር ይከብደኛል። ጦር አካባቢ ኮሚኒቲ ፋርማሲ አለ። ያ ኮሚኒቲ ፋርማሲ ከዚህ በፊት ማህበረሰቡ በመድኃኒት ውድነት ምክንያት ህይወት እስከ ማጣት የደረሱበት ሁኔታ እንዳለ እናውቃለን። በርካሽ ዋጋ፣ በጣም በወረደ ዋጋ ጦር አካባቢ አንድ ኮሚኒቲ ፋርማሲ ያቋቁመናል። እዚያ አካባቢ አጎራባይ ዞኖች ኦሮሚያን ጨምሮ ማለት ኦሮሚያ፣ አላባ፣ አጎራባይ ዞኖች ማህበረሰቡ እየጠቀሙበት ያለበት ሁኔታ ነው ያለ። ይህን ከዚህ በፊት ሚዲያ ላይ ማህበረሰቡ ተጠይቆ ተልል ተደርጎ ያለው ሰርተሻችን የገለጽበት ሁኔታ ነው። ሌላው ከግብርና ጋር በተገናኘ አርሶአደሩ አካባቢ በርካታ አርሶአደሮች ተጠቃሚ ያደርገ ውጤታማ በጣም ጨምሯል እንደ ሀገር ውጤት ያገኘንበት ሁኔታ ነው ያለው እና ቁጥሩን ይህን ያክል ነው ብዬ ባልናገር በርካታ ማህበረሰቦችን እየጠቀምን ያው ስንጀምር በትንሹ ነው የጀመርነው። ስንገባበት ግን በርካታ ነገሮችን እያየን ነው የመጣ ነው። ለምሳሌ ስንጀምር የነበረበትና አሁን ያለው ስታተስ አለ አይደል? በዳይመንሽንም በተጠቃሚ ቁጥርም እዛ ላይ ኢንቨስት የምናደርጋቸውና እየጨመሩ ነው የሚሄዱት። ለሚቀጥለውም በዛ ነው እየሆነ ውስጥ እየገባ በመጣን ቁጥር ችግሮችን አይዲንቲፋይ ማድረግ አቅማችን ይጨምራል። ከማህበረሰብ ጋር ያለን ግንኙነት ይጨምራል። በዚህ መካከል ደግሞ የሚሰሩ ስራዎችም በዝርዝር መውጣት ይቻላል እና ለሚቀጥለው በስፋት እንሄድበታለን ብዬ አስባለሁ። ከክልሉ ጋር በተገናኘ ቅድም ሪፖርት ሲቀርብ ከማደና ኤነርጂ ቢሮ ጋር በጋራ እንሰራለን። አሁን ለምሳሌ እዚህ ክልል ውስጥ የማዕድናቶች አሉ ግን ተለይቶ አልታወቁም። እኛም እነሱም በጀት አልበከት አድርገን ምርምር ስራዎች ስለስራ ነው። እኔ እንደ ወራቤ ዩኒቨርሲቲ መናገር የምፈልገው ከዞኑም ከከተማው፣ ከክልል መንግስት ጋ ያለን ግንት እጅግ በጣም ጥሩ ነው። ቅድም ምክትል መስተዳደሩ ሲናገሩ እንደሰማቸው ቱቶሪያል እንሰጣለን፣ መምህራኖች እናሰለጥናለን እንግሊዝኛ ኤሌክሽን ተሮችን ይከፈት እንዳለ ነው። እጅግ በጣም ጥሩ ነው፣ ውጤት ነው። የሚቀርቡት ጥናቶች 40 ናቸው። ግን ለኛ እናቀርብ ብሎ ያቀረቡት ወደ 417 የጥናት ውጤቶች አሉ። ሁሉንም ማቅረብ ስለማንችል መጠን ነው ያመጣ ነው። ከዛ ውስጥ ከ23 ዩኒቨርሲቲ የሚሳተፉ መምህራን አሉ። ከነዚህ ውስጥ 5 6 የሚሆኑት ውጭ ሀገር ናቸው። ስዊድን አለ፣ ሲንጋፖር አለ፣ ፊሊፒንስ አለ፣ እንደዚህ እና አጠቃላይ ከ23 የተለያዩ ዩኒቨርሲቲ መምህራኖች ነው የሚጋቡ ሀገር ውስጥ ካሉት ማለት ነው። እና እንትኑ በጣም ወሳኝ ነው፣ ኮንፈረንሱ መድረኩ በጣም ወሳኝ ነው። አንደኛ እውቀት ለመለዋወጥ ያገለግላል፣ ሁለተኛ እርስ በእርስ ለመታዋወቅ፣ ሦስተኛ ደግሞ ለወደፊቱ በጋራ መስራትም እድሉን ያመቻቻል ብዬ አስባለሁ።